የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር ልማት በሁሉም አካባቢዎች የተስፋፋ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረዋል። በአካባቢው ከ200 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት፣ እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ እንደሚገኝም ጠቅሰዋል። ይህም ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ ነበ የነበረውን አካባቢ የልማት ተምሳሌት ያደርገዋል ሲሉም ተናግረዋል። ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል አስታወቀች። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል ሬድዋን ሁሴን የተመራ ከፍተኛ የልዑካን ቡድን የጠቅላይ ሚኒስትር ዶክተር አብይ አህመድን መልእክት ለሱዳኑ ጄኔራል አብዱልፈታህ አልቡርሃን አቅርበዋል። ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎችን ጀምሬያለሁ አለ። ቦርዱ የቀጣዩን ሀገራዊ ምርጫ ዝግጅት አስመልክቶ በሰጠው መግለጫ የአምስት ዓመት ስትራቴጂያዊ ፕላን ማዘጋጀቱንም አስታውቋል። ለቀጣዩ ምርጫ ግብዓት የሚሆኑ ተሞክሮዎችን እና ሊሻሻሉ በሚገባቸው ጉዳዮች ላይም ከሚመለከታቸው ባለድርሻ አካላት ጋር ውይይት ማድረጉን ገልጿል።